እንደዛ ያስጨነቀችን ሀይሚ ዛሬ መጣለች። ኧረ በስመ አብ ምን ምን ያወረቀትን እኔ ነው ያረጋጋኛል እንደና እኔ እዚህ ላይ ማለት ነው ብሩክን ምንም ልሎ አልችልም። ገባችሁ? ምንም ልል አልችልም። ምክንያቱም ምክንያቱም ሳያቅ ነው የሄደችው አንደኛ ነገር፣ ከዚህም የበለጠ ደግሞ ባሏ ፍቅረኛዋ ሆኖ አለማማከር ለራሱ እሱን ያስከፈዋል እንዴት እኔን አታማክረኝም እኔ ምኗ ነኝ የሚል ሳቢ ውስጥ ይገባል ልጅ ገብቷችኋል አለ ያህ ነገሩ ነው በጣም በጣም ብሩኬን የጎዶ ብዬ ማስበው ያህ ነው ፋሚሊ በቃ ፍቅረኛ ሞቹ ናችሁ ስትደባበቁ ምናምን ነገር ደስ አይልም ገብቷችኋል ደስ አይልም እና ያህ ነገሩ በጣም ሀይሚ ብሩኬ ላይ በጣም ያስደበረው ያህ ነው ብዬ ነው የማስበው ሀይሚ ደግሞ ይህንን ነገር ፊል አላረገች። አልተረዳችሁም፣ የብሩክን ሀሳብ አልተረዳችሁም። ምናልባት በጣም ከባድ የሆነ ችግር ውስጥ ገብታም ሊሆን ይችላል። ምክንያቱም እሷና እሷ ብቻ ነች የሆነችውን ነገር የምታውቀው፣ ሌላ ሰው ማንም ሰው አያውቅም። ሀይሚ ምን አይነት ጠንካራ ሴት እንደሆነች ታውቃላችሁ? ብዙ ነገር ብዙውን ነገር ብቻዋን መጋፈጥ የምትችል አይነት ሴት ነች። ብዙውን ነገር ከባድ ነገር መጋፈጥ ትችላለች። ምክንያቱም የሀይሚ መገለጫዋ ያሃ ነው ፋሚል የምሬ ነው ጠንካራ ሴት መሆኗ፣ በቃ የሀይሚ መገለጫ ነች። ሀይሚም ደግሞ በዚህን ሰዓት ማስረዳቱ ናምን ልክ አይደለም ብላስፋም ሊሆን ይችላል። እና እኔ እንጃ ነኝ ብቻ እኔ እንጃ ነኝ ብቻ። እንኳን መጣሽ እንኳን ተያያችሁ የምትሉ ሰዎች እባካችሁ ፋሚሊ፣ እና ምንም ካልጎደለብሽ ለምንድነው ተነስተሽ እንደዚ ይነቱ ትሳለ? አያችሁ አይደለ እሱ ለእሷ የሆነ ያጎደለባት ያለ ነገር ነው የመሰለው። በቃ አያችዋት፣ ብሩኪ የሚያስበውን ነገር፣ የምሬ ነው ፋሚሊ። በቃ እኔ ምን አጉድዬባት ነው ምናምን ነገር አይነት ሀሳብ ውስጥ ነው ያለው። ምክንያቱም ይህ ልጅ እንደዚህ አይነት ነገር እንዳያስብ ማድረግ አትችሉም። ምክንያቱም ሳትነግረው ከሄደች ያስባል፣ ግዴታ ነው ያስባል ፋሚሊ። ምክንያቱም ፍቅረኛችሁ ከሆነች ታስባላችሁ፣ ለፍቅረኛችሁ ብዙ ነገር ታስባላችሁ። ጭራሽ ምክንያቱ እንኳን ሳይን ሪዝኑ ሳይነገራችሁ ሳይ ነገራችሁ ምናምን ነገር እንደዚህ ደርሳ ልምስ ስትልባችሁ ደርሶ ልም ሲልባችሁ ምናምን ነገር በጣም ብዙ ነገር ነው ድብልቅልቁ የሚወጣባችሁ አእምሯችሁ ልክ አይሆንም ልክ አይሆንም ምክንያቱም እኔነኝ ያስቀየም ኳት ነውስ ማን ያስቀየማት ያህንን እንኳን ዲቴል በስነ ስርዓት አያቅም ያህን ማወቁ ራሱ እረፍት ይሰጠዋል ፋሚሊ የምሬን ነው እኔ ያንተ ጥፋት ነው አንተን እንደዚህ እንዳደርግ ያደረከኝ ብትለው ኑሮ እሺ ያ አንድ ሪዝን ይሆናል። ገብቷችኋላ? ግን እዚህ ላይ በመሀል ምንም ነገር የተናገረችው ነገር የለም። አንተም አይደለም አንተ ምንም አላደረከኝም፣ ቤተሰብም ጋር አልተጣለውም፣ ሁሉም ነገር ሰላም ነው። ግን እሱ ጋር እንግዳማ ምንድን ነው እኔን ጥላለት ያስቻላት ነገር ምንድን ነው ብሎ ማሰብ አይቀር ፋሚሊ። እና ያ ነገሩ ነው ብሩኬን ያስከፈው ያስከፈው፣ በቃ መታማሙ አሳስቦይ ነበር የመጣሁት። ግን እሱ ታዲያ አሁን በመሄድ ታዲያ እሱ ይደናል ይሻለዋል። እሱማ ከእኔም በላይ ከማንም በላይ የሚያስፈልጋት ነገር አለች ል ሁለታችሁም ተረጋጉ እና አስቡ። አውሮ ሁሉ እንደዛ አይደለም ብሩኪ። እንደዛ ብልሃት ትስብ የምሬ ነው እንደዛ አይደለም። ሀይሚ የሆነ ትልቅ የሆነ ችግር ውስጥ ብትሆን ነው እንጂ እንደዚህ ልታደርግ እንደማትችል ግልጽ ነው። ግልጽና ግልጽ የሆነ ነገር ነው በቃ የሆነ የሆነ ችግር ላይ ነች። ያንን ነገር ማስተካከል ደግሞ ለብቻ ነው ማስተካከል አንተንም እኮ እዚህ ውስጥ አሁን የሆነ ችግር ውስጥ ላለ መክተት ይሆናል ይህን ነገር እያደረገችው ያለችው። ከዚህ በፊት እንዳደረገችው አንተን ችግር ውስጥ ላለ እንዳትገባ ራሷ በቃ ልትጋፈጠው ምናምን ነገር አስባ ሊሆን ይችላል። ገብቷችኋል? አስባ እንደዛ ነው ሊሆን የሚችለው፣ ደግሞ እንጂ ብሩክ የማያውቀው ነገር ከእሷ ህይወት ላይ ሊኖር አይችልም። የለምም፣ የለምም። ምን ሊሆን ይችላል እሱን የሚጎዳ ወይም ደግሞ እሱን ን ታቃላችሁ በዙሪያቸው በጣም ብዙ የሚወዳቸው ሰው እንዳለም በዙሪያቸውም ደግሞ የሚጠላቸውም ሰው የእነሱ መለየት የሚፈልግም ሰው እንዳለ ታቃላችሁ። ያል ነግራችሁ ሰ ከዚህ በፊትም የተፈጠረውን ነገር ታቃላችሁ። አንድም ሁለት ሶስት ጊዜ ብዙ ነገር ተፈጥሮ አልፈውታል። ይህንንም ነገር ደግሞ በንግግርና አብራችሁ በመሆኑ ልታልፉት የምትችሉት። ፕሊስ ሀይሚ፣ ፕሊስ ተናገሪና ያለውን ነገር ከብሩኬ ጋር አብራችሁ ብታልፉት የተሻለ ነው። እሱም ሌላ አይነት ኢንቴንሽን ከማሰቡ ሌላ አይነት ሀይሚ ተቀይራብኛለች ያለች ምናምን ነገር እያለ ከሚያስብብሽ እንደዛ ብታደርጊ ነው የሚሻልሽ። እኔ ደህና ነኝ፣ በቃ እግዚአብሔር ይመስገን ደህና ነኝ። ከሱ ነው ፈልግ፣ ከዛ ደህነቴ ያተሽ ድጋሚ ልጅ ልጅ ነው። ኧረ በለው እንዲህ ሀይሚ ምን ሆነሻል? እኔ መሄድ አለባት ብዬ አላስብም ፋሚሊ በጭራሽ መሄድ ያለባት ብያለሁ። ትናንትናም በስነ ስርዓት ሀሳቤን ገልጫ ያለው ተናግሬያለሁ። ፋሚሊ ይህን ነገር እኮ እንድታቁም፣ እኛ የምንፈልገው ይህን ነገር ነው። በቃ መናገር ካለብሽ ለሱም ቢሆን ለብቻው ነግረሽው ያለውን ነገር አብራችሁ ነው ፊክስ ማድረግ ያለባችሁ። አለቀ። አብራችሁ ነው ሁሉም ነገር ማሳለፍ ያለባችሁ። እንዲህ እና ካልተጋገዛችሁ ምንድን ነው? ፍቅራችሁ ምኑ ላይ ነው ፍቅራችሁ? መተጋገዝ አለባችሁ። አንዳችሁ ለአንዳችሁ መጥቀም መቻል ያለባችሁ እንዲህ መኑ ናችኋል ነገር በበስመ ነው። ሀይሚ ታይ ይቅርብሽ፣ ባቲ የተሻለ ነው። ባቲ ሄጂ የተሻለ ነው። ባቲ ሄጂ የተሻለ ነው። ምክንያቱም ብዙ ሰው ጋር ብዙ ሰው ነው የሚደብረው አንቺ ስለምትሄጂ። እንዴት አንቺስ ከብሩጌ ጋር ሳትገናኝ መዋል ማደር ትቺበታለሽ? ስልክ እንኳን ሳታወሪ መዋል ትቺያለሽ? አይደለም ሳታገኘው አሁን እኮ ጭራሽ እሄዳለው ስትለው ከነበረበት ንዴት ላይ ነው የባሰ ንዴት የሚጨምረው። የምሬ ነው ፋሚሊ። አሁንም እዚህም ከኔም ከጎኔ ሆና ነገሩን ልታስረደኝ አልፈለገችም ነው የሚለው ልታስረደኝ አልፈለገችም ነው የሚለው ፋሚሊ። ሰላም ሰላም፣ ውድና የተከበራችሁ ዩቲብ ቻናል ተከታታዮቼ እንደምናላችሁ፣ እንደምንቆያችሁ ልኝ ሁሉ ሰላም። እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሀይሚና ብሩኬ ሁሌም ሁሌም እንወዳችኋለን፣ ሁሌም አትለያዩ፣ ሁሌም አንድ ላይ ትሆናላችሁ፣ በቅርቡም አዲስ ነገር እንጠብቃለን የምትሉ ሰዎች ላይክ እያደርጋችሁ ኮሜንት ላይ አሳሳሴታችሁ ስጧቸው። ለየት ያለ ቪዲዮ ነው ዛሬ፣ ቀጥታ ወደ ቪዲዮ እናልፋለን። ሲሆን በቃ ኖርማል ነው። እንኳን አየውሽ! ወይኔ ወይኔ! ብሩኬ ምን እንዳለሰማችሁት ፋሚሊ በቃ አሁን ታዩ። እንኳን አየውሽ፣ እንኳን አየውሽ! ፋሚሊ የምሬ ነው። ምን ያክል ብሩክ ሃይሚን ምን ያክል እንደሚወዳት እንደሚያፈቅራት እኮ ነው በቃ ግርም የሚለኝ የምሬ ነው ፋሚሊ እንደዚህ አይነት አፍቃሪ ይስጣችሁ፣ ለእናንተም ብሩኬ አይነት አፍቃሪ ይስጣችሁ። ስቀጥል ደግሞ እሱ የሄድኩበት ምክንያት ምናምን የት እንደነበር አስረዳሻለሁ። አሁን መታመኑ ሳቅ ነው። አሁን እሷም በዚህን ሰዓት እርግጠኛ ነኝ የማስረዳት ወኔው አይኖራትም፣ ማስረዳት አትችልም በዚህን ሰዓት ምክንያቱም፣ እሱን ነው በቃ እሱም እሷን ነው። ለምንድነው ጥለሽኝ የሄድሽው ላይ ነው ያለው። እሷም ደግሞ ደናነ አይደለህም ላይ ነው ጤናው ላይ ነው ያለች። ገባችሁ አይደል? ሁለቶቹም እንደዚህ እየተላለፉ ነው እየተላለፉ ነው። ፋሚሊ ይምሪን ነው እሱ ስለሷ ነው እየተጨነቀ ያለ። እሷ ደግሞ ስለሱ ነው እየተጨነቀች ያለችው። እና በዚህን ሰዓት እንዴት አንድ አይነት አንድ እንዴት ነገሩን ሶርት ሊያደርጉት እንደሚችሉ አላቅም አላቅም። ምን ምን ያወረቀት እኔ ነው ያረጋጋኝ። ደህና ነኝ በቃ ምናምን አይኖ እኔ እዚህ ላይ ማለት ነው ብሩክን ምንም ልለው አልችልም። ገባችሁ ምንም ሌላ አልችልም ምክንያቱም ምክንያቱን ሳያቅ ነው ሄደችው አንደኛ ነገር ከዚህም የበለጠ ደግሞ ባሏ ፍቅረኛዋ ሆኖ አለማማከር ለራሱ እሱን ያስከፋዋል እንዴት እኔን አታማክረኝም እኔ ምኗ ነኝ የሚል ሳቢ ውስጥ ይገባል ልጅ ገብቷቸዋል አለ ያህ ነገሩ ነው በጣም በጣም ብሩኬን የጎዶ ብዬ ማሰቡ ያህ ነው ፋሚሊ በቃ ፍቅረኛሞቹ ናችሁ ስትደባበቁ ምናምን ነገር ደስ አይልም። ገብቷችኋላ ደስ አይልም እና ያህ ነገሩ በጣም ሀይሚ ብሩኬ ላይ በጣም አስደበረው ያህ ነው ብዬ ነው የማስበው። ሀይሚ ደግሞ ይህንን ነገር ፊል አላረገች፣ አልተረዳችሁም። የብሩክን ሀሳብ አልተረዳችሁም። ምናልባት በጣም ከባድ የሆነ ችግር ውስጥ ገብታም ሊሆን ይችላል። ምክንያቱም እሷና እሷ ብቻ ነች የሆነችውን ነገር የምታውቀው፣ ሌላ ሰው ማንም ሰው አያውቅም። ሃይሚ ምን አይነት ጠንካራ ሴት እንደሆነች ታውቃላችሁ። ብዙ ነገር ብዙ ነገር ብቻዋን መጋፈጥ የምትችል ሴት ነች። ብዙ ነገር ከባድ ነገር መጋፈጥ ትችላለች። ምክንያቱም የሃይሚ መገለጫ ያህ ነው። ፋሚል የምሬ ነው፣ ጠንካራ ሴት መሆኗ በቃ የሃይሚ መገለጫ ነች። ሶ ሃይሚም ደሞ በዚህን ሰዓት ማስረዳቱ ምናምን ልክ አይደለም ብላ አስፋም ሊሆን ይችላል። እና እኔ እንጃ ነኝ ብቻ እኔ እንጃ ነኝ ብቻ እንኳን መጣሽ እንኳን ተያያችሁ የምትሉ ሰዎች እባካችሁ ፋሚሊ እሺ፣ ቅርታ ለሱ ድንገታዊ ነገር ነው አደለ፣ እኔ እንደዚሁ አውቃለሁ። እሱም እኮ እሱም እኮ ያስደነግጠው ይሄ ነው። ከዚህ በፊት እንደዚህ ሆናበት ስለማታውቅ እያንዳንዱን ነገር ስለምታማክረው፣ እያንዳንዱን ነገር እሱም ስለሚያማክራት ያለሆነ አይነት ጸባይ ሳይ ነው እሱም የደነገጠው። ፋሚ የምሬ ነው እሱም የደነገጠው ለዛ ነው እንጂ ከዚህም በፊትም እንደዚህ የምታደርግ ቢሆን ኖሮ ዝም ነበር የሚለው። ግን እንደዛ አታደርግም። እንደዚህ አይነት ባህሪ ያለባት አይመስለኝም። ሀይ ገብቷችኋል? ጭራሽ የለባትም እናቃታለን። እና ያሃ ነገር ነው እሱን የሚያስደነግጠው። መሄድ እኮ አይደለም መጥፋት እኮ ነው እንጂ ከመሬት አሁን ፋሚሊ ትዝ ይላቸዋል ብዬ አስባለሁ። ትዝ ይላቸዋል ብዬ አስባለሁ ብሩኬ ሀይሚና ብሩኬ አዲስ አበባ በነበሩበት ሰዓት ብሩኬ ወደ ቡታጅራ ሊመጣ ሊመጣ ፈልጎ በሌሊት አስራ አንድ ሰዓት ከሌሊቱ ሂዶ ፋሚሊ ሂዶ በሌሊት ምና ምኑን ህብኝ ነው ምናም ነገር ብላ ደንግጣ፣ የዛን ጊዜ አሁን እሷ ለእሷ ለመናገር ነው በዛን ሰዓት የሄደው እና ሳትነግረው ስለሄደች ነው የከፈው። ሳትነግረው ሳታማክረው ስለሄደች ነው የከፈው። ፋሚሊ የዛን ሰዓት እዚህ እላችሁ ከነበረ ሊሄድ ነው ሲላት እሷም እሷም ደብሯት ነበር። ግን ነገራት ግን ነገራት። ዝም ብሎ ተነስቶ ቢሄድ ኑሮ ይደብራት ነበር። የዛን ሰዓት ትዝ ይላችኋል ብዬ አስባለሁ። በጨለማ ሂዶ ቤቷን ሲያንኳቋ በሩ እንኳን የጠፋባት ሰዓት ትዝ ይላችኋል ብዬ አስባለሁ። እና ለዛ ነው ለዛ ነው በቃ ለምን አላማከረችኝም ነው ምን ችግር አለው ነግረኝ ብትሄድ ነው የእሱ አባባል ፋሚሊ። እና እሺ እኔ ደህና ነኝ፣ በቃ እግዚአብሔር ይመስገን ደህና ነኝ። ጋሱ ነው ዛስ ደህንነት ሀይሚ፣ ምን ሆነሻል? እኔ መሄድ አለባት ብዬሽ አላሰብም። ፋሚሊ በጭራሽ መሄድ አለባት ብዬሽ አላሰብም። ትናንትናም በስነ ስርዓት ሀሳቤን ገልጫለሁ፣ ተናግሬሃለሁ። ይህንን ነገር እኮ ነው እንድታቆሚ እኛ የምንፈልገው ይህንን ነገር ነው በቃ መናገር ካለብሽ ለእሱም ቢሆን ለብቻው ነግረሽው፣ ያለውን ነገር አብራችሁ ነው ፊክስ ማድረግ ያለባችሁ። አለቀ። አብራችሁ ነው ሁሉም ነገር ማሳለፍ ያለባችሁ። እንዲ እና ካልተጋገዛችሁ ምንድን ነው ፍቅራችሁ? ምኑ ላይ ነው ፍቅራችሁ? መተጋገዝ አለባችሁ። አንዳችሁ ለአንዳችሁ መጥቀም መቻል አለባችሁ። እንዴ ምኑ ናችኋል? ሀይሚ፣ ረብስ ነው ሀይሚ። ታይቅርብሽ። ባትሄጂ የተሻለ ነው። ባትሄጂ የተሻለ ነው። ባትሄጂ የተሻለ ነው። ምክንያቱም ብዙ ሰው ጋር ብዙ ሰው ነው የሚደብረው። አንቺ ስለምትሄጂ እንዴት? አንቺስ ከብሩጌ ጋር ሳትገናኝ መዋል ማደር ትችይበታለሽ? ስልክ እንኳን ሳታወሪ መዋል ትችያለሽ? አይደለም ሳታገኙ፣ አስተካክዬ እኔ ራሴ ከዛ በኋላ ደውላለሁ። እኛ አልኩኝ አይደለም፣ የእኛም ስልክ አይሰራም፣ እኔ ስልክ አይሰራም። አሁን እኮ ፋሚሊ እሱ ብልክ ይዞት እኮ እሱም እኮ ልክ ይዞት ነው የምሬ ነው። እሱም ልክ ይዞት ነውና እኔ እንጃ እንግዲህ፣ ምን ይባላል አሁን? ምን ምን ማለት ትችላላችሁ? ሀይሚን እንደዚህ የምትይበት ምክንያት የሆነ በጣም ከባድ የሆነ ስትሮንግ የሆነ የሆነ ሪዝን ይኖርሻል እንጂ ዝም ብለሽ እንደዚህ እንደማት እናቃለን። ግን መናገር አለብሽ። ምን ያክል ችግር ውስጥ እንዳለሽ መናገር መቻል አለብሽ። ሌላው ቢቀር ለብሩኬ ለብሩኬ መናገር አለብሽ። ለእሱ ሳትናገሪ ከሄድሽ አግኝተሽም ተገናኝታችሁም ሳትነጋገሩ ከተለያያችሁ ይሄ ችግር ነው። ነገም ከነገ ወዲያ ችግር ነው ወደ ህይወታችሁ ይዞ የሚመጣው እንጂ መፍትሄ ሊሆን አይችልም። እና መፍትሄው መነጋገር አደለም። ምን ቆይ ምን ሽና አሁን እኮ እማትናገሪበት ምንድን ነው ምክንያቱ? የግል ጉዳይ ደግሞ አይባልም። የግል ጉዳይ የሚባል ነገር የለም፣ አይባልም ፋሚሊ የምሬ ነው አይባልም ምክንያቱም እያንዳንዱን ነገር አብራችሁ እያደረጋችሁ ነገ ከነጎዳ የምትጣመሩ ሰዎች የግል ጉዳይ ነው ማለት ከብሩኬ ላይ ቂም ማስያዝ ነውና አይሆንም። እንደዚ አይነት ነገር መሆን የለበት መሆን የለበትም። የግል ጉዳይ የሚባለው ነገር በሁለታችሁ መካከል አለ ብዬም አላስብ። ከዚህም የበለጠኩ ብዙ ቃል አላችሁ፣ ብዙም ቃል ብዙ ቃል ኪዳን አላችሁ እኔ አልነግራችሁም እንዴ? በግ ነው ሆነን የታየንች መሰለኝ። አያቸው አይደለ? እራሱን በቃ በሃይሚ ህይወት ውስጥ ራሱን ምንም አይነት እንትን እንደሌለው ቦታ እንደሌለው ምናምን ነገር አርጎ አሰበ። በአንድ ጊዜ እዚሁ ጋር ማለት ገባችሁ? በአንድ ጊዜ እዚሁ ጋር እንደዛ ማሰብ ጀመረ። እኔም ስቅድምም ስናገረው የነበረው ነገር ይሄንን ነው። በአንድ ጊዜ እዚሁ ላይ በእሷ ህይወት ውስጥ እኔ ምንም ቦታ የለኝም ማለት ነው አይነት እሳቤ ነው አሁን ብሩኬ እያሰበ ያለው ምክንያቱም አልነገረው ካለች እንደዛ ነው ሊያስብ የሚችለው። ወንዶች እንደዚህ ነው ሊያስቡ የሚችሉት። ፋሚሊ አትፍረዱባቸው። የምሬ ነው። አትፍረዱበት፣ አሁን በብሩኬ አትፍረዱበት። ይቻላል። እኛ ሰላም ሆናችሁ፣ እኛ ደስተኛ ሆናችሁ፣ እኛ ቤተሰብ ስተዋወቅ በጣም ደስ ብሎን በጣም ብዙ ነገር ለምንድን እንደዚህ በመሃላችሁ እንደዚህ አይነት ክፍተት ትፈጥራላችሁ ነው ለምንድን እንደዚህ ትሆናላችሁ እንዴ ሀይሚስ ለምንድን እንደዚህ ታደርጊያለሽ አሁን እኮ ብሩክም እኮ ዝም ብሎ አደለም እንደዚህ እየተበሳጨው ያለው ገብቶሻል ዝም ብሎ አደለም በቃ ካለው ከአንቺ ጋር ካለው ቀረቤታ ካለው ፍቅር አንጻር ነው እሱም እንደዚህ እየሆነልሽ ያለውና እኔ አላቅም ምን አይነት ችግር ውስጥ ብትሆኝ አላቅም። ለሱ ለመናገር የወሰንሽበት ምን አይነት ምክንያት እንዳለሽ ባናቅም አንቺም እያደረግሽ ያለሽው ነገር ስህተት ነው። እሱም ደግሞ አግሬሲቭ በመሆን ይህ በንዴት የመነጨ ነው። እንደዚህ እየተናገር ያለ ናቸሩ ሆን ቦታ ላይ ለእሷ ማልጠቅም ሰው ነው። ለእሷ ምንም ነገር ማልፈጥርላ ሰው ነው። አያቸው አደለ ብሩክ ይህን ነው። በቃ በግልጽ ሲያስብ የነበረው በቃ ወንድ ልጅ እንደዚህ ነው ሊሰማው የሚችል ፋሚሊ ወንድ ልጅ እንደዚህ ነው ሊሰማው የሚችል ገባችሁ? በቃ የኔ የምትሉት ሰው በእናንተ ካልኩራ እንደዚህ እንደዚህ አይነት ስሜት ነው የሚሰማው። የምሬ ነው፣ እንደዚህ ነው የሚሰማው። እኔ እንጃ ብቻ እኔ እንጃ ፋሚ፣ የእሱን ስሜት በግልጽ እያያችሁት። በቃ እኔ ለሷ ጥቅም ስለሌለኝ ምንም ነገር ህይወቷ ላይ ስለማልፈጥር ነው ነገረችኝ አልነገረችኝ ጥለኝ እየሄደች ያለችው እየሄደች ራሷ ለማስተካከል እየሄደች ያለችው ብሎ ነው ያሰቡ፣ እና ብዙ ወንዶች ደግሞ እንደዚህ ነው ሊያስቡ የሚችሉት። ሰው እንግዲህ ዛሬ ቪዲዮ ይሄ ይመስል ነበረ። ሀይሚም ደግሞ ትልቅ የሆነ ምክንያት ይኖራታል። ይስማማሉ ሰላም ይሆናሉ ብዬ ተስፋ አደርጋለሁ። ሀይሚና ብሩክ ሁሌ የምንወዳችኋለን የምትሉ ሰዎች ላይክ እያደረጋችሁ ሰብስክራይብ እያደረጋችሁን ቪዲዮ እየተመለከታችሁ ደግሞ እንዲሁም ኮሜንት ላይ ነገሯቸው ሀሳብ አሴታችሁን ትልቅ በጣም እናንተ ከዚህም የባሰ ህይወት ያሳለፋችሁ ሰው ትኖራላችሁ። ኮሜንት ላይ እየገባችሁ ሀሳብ አሴታችሁን ስጧቸው። የዛሬ ቪዲዮን ይመስል ነበር። በቀጣይ እስካገኛችሁ ድረስ ባይ